መጽሐፈ ጦቢት ምዕራፍ 11። ከዚህ በኋላ ሩፋኤል ጦቢያን አንተ ወንድሜ፣ አባትህን በውርነት እንደ ተውኸው አታውቅምን? አለው። ና ከሚስትህ ቀድመን ሄደን ቤቱን እናዘጋጅ። የዚህን ያሳ አሞት ያዝ አለው። ያም ከነርሳቸው ጋር የተከተለ ብላቴና ሄደ። ልጇን ታይ ዘንድ ሀና ግን በጎዳና ተቀምጣ ትመለከት ነበር። ሲመጣም አይታ ሄዳ አባቱን እነሆ ልጅህ መጣ ከእርሱም ጋር የሄደ ያ ሰው መጣ አለችው። ሩፋኤልም የአባትህ አይኖች እንዲበሩን ያውቃለሁ። አንተ ግን ያንን ሀሙት የአባትህን አይን ኳለው። በተኳለም ጊዜ አይኖቹን ያሻል፣ ያም ብልዝ ከአይኑ ይወጣል፣ ደህና ሆኖ ያያል አለው። ሀናም ሮጣ ሄዳ ልጇን አንገቱን አቅፍ አድርጋ ይዛ ልጄ ካየሁ እንግዲህስ ወዲህ ልሙት፣ አለችው። ሁለቱ ሁሉ አለቀሱ። ጦቢትም ወደ ደጅ ወጣ፣ ተስተካከለ። ልጁም ሮጦ አባቱን አነሳው። አባቱን ያንን አሞት አይኖቹን ኳለው፣ እንድትድን አባቴ እመን አለው። በተኳለም ጊዜ አይኖቹን አሸ፣ ያም በልጽ ካይኑ ብለን ተገፈፈ። ልጁን አየው፣ አንገቱን እቅፍ አድርጎ ይዞ አለቀሰ። አቤቱ አንተ የተመሰገንህ ነህ፣ ስምህም ለዘላለሙ ይመስገን። ቅዱሳን የከበሩ አገልጋዮችህ መላእክት ሁሉ የተመሰገኑ ናቸው። በመከራው ገርፈህ ይቅር ብለህኛልና ስምህ ለዘላለሙ ይመስገን። እነሆ ልጅ የጦብያን አየሁት አለ። ከዚህም በኋላ ልጁ ደስ እያለው ወደ ቤት ገባ፣ ለአባቱን በሜዶን የተደረገለትን ታላላቁን ነገር ሁሉ ነገረው። ጦቢትም ደስ እያለው ወጥቶ ምራቱን ተቀበላት፣ እግዚአብሔርንም በነነዌ አደባባይ አመሰገነው። ሲሄድም ያዩት ሰዎች እንዴት አየ ብለው አደነቁት፣ እግዚአብሔር ይቅር ብሎታልና። ጦቢት ግን በፊታቸው ለእግዚአብሔር ተገዛ። ጦቢትም ወደ ምራቱ ወደ ሳራ በደረሰ ጊዜ ልጄ በደህና ገባሽን ብሎ መረቃት። ወደ እኛ ያገባሽ እግዚአብሔርም ይመስገን እናትና አባትሽንም ያክብራቸው አላት። በነነዌ ለሚኖሩ ለወንድሞች ሁሉ ብዙ ተድላ ደስታ ተደረገ። አኪ አክሮስም መጣ። የወንድሙ ልጅ ነሳብስሁም መጣ። በተድላ በደስታ ሰባት ቀን በዓል አደረጉ።